ንግስቷና ንጉሱ ማለት ነው። መጥፋታችሁ ሳያንሰን እኔማ ዛሬ ክስ ነው የመጣሁት። መጥፋታችሁ ሳያንሰን፣ ናፍቆታችሁ ሳያንሰን፣ ማታ አስደብራችሁም አሳደራችሁ ሳያንሰን፣ ማታ እንቅልፍ አሳጥታችሁ ቀን አስጨንቃችሁ መዋላችሁ ሳያንሰን ደግሞ እየደጋገማችሁ እኛን የሚያስጨንቅ ፖስት የምትፖስቱት ነገር ምን አስባችሁ ነው? በተለይ ብሩኪ ስለምን ጭንቀት ነው የምታወራው? የምን ጭንቀት ነው? ይህ ምን መጨናነቅ ነው እንዴ? ኧረ መጨነቅ ለላይኛው ቤት ነው፣ ለታችኛው ተመስገንበል እንዴ። ለታችኛው አንተ ባለበት ደረጃ ተመስገንበል። ምናልባት ውስጥን የምታውቀው አንተ ና እኛ በምናየው ሊሆን ይችላል። መፍረድ ከባድ ነው። በእርግጥ ግን ደግሞ ምድር ያስጨነቅ የቻለው አንተ ምን? የሰው መውደድ አለ፣ የሰው ፍቅር አለ። አንተ ደህና፣ እናትህ ደህና፣ ወንድሞች ደህና ቤተሰቦቹ ደህና ምርጥ መልካም ጥሩ አስተሳሰብ ያላቸው እግዚአብሔርን የሚፈሩ ሰውን የሚያከብሩ ሰውን የሚወዱ ቤተሰብ አለ። ሌላ ምንድን ሊያስጨንቅ የቻለው ቡቡዬ? ምን አስበህ ነው? መቼም ያርሰናልና ማቸሳ ጨዋታ አትለኝም። ያው ማለት የዘመኑ ወጣት ትንሽ የኳስ ነገር አይሆንለትም ብዬ ነው። ለማንኛውም እንዴት ናችሁ? ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔርን መስገን እያላችሁበት ዓለም ዳርቻ ሰላማችሁ ይብዛልን። ጨረቃዎቻችን እንግዲህ ድርግም አድርገውን ጠፍተዋል። ትናንትና ወጣሁ ገባሁ ወጣሁ ገባሁ። እኔማ ብስማ አፍጠጭ አፍጠቼ ተስፋ ቁርጬ ነው በቃ ቀሩ ብዬ ቪዲዮ ሰርች ሁለት ደቂቃ ከምናምን ቪዲዮ ሰርች የተኝትና ትናንትና ያው ጠፍተዋል። ግን ብሩኬ ቀን ላይ ፖስት ባደረገው ነገር ሚፍታህ መልስ ሰጥተዋል ማለት ነው እና ሚፍታ ደግሞ በተፈጠረው ነገር ይቅርታ ብርኬና ሃይሚ በመጥፋታቸው እንዲሁም ደግሞ ፖስት በተደረገው ነገር ለደነገጣቸው። ምክንያቱም በጣም ብዙ ስልክ ነው የተንጋጋባቸው። ታውቃላቸው የሀገር ስልክ ነው የተደውልባቸው፣ የሀገር ስልክ ማለት ነው። እነሱ ደግሞ ስልክ አያነሱም፣ ችግር አለባቸው ሀይሚና ብርኬ። በእርግጥ ምን አለ መሰላችሁ፣ እዚህ ጋር አልፈርድባቸውም። ምን አለ መሰላችሁ፣ በጣም ብዙ ሰው ስለሚፈልጋቸውና ስለሚደውል ሁሉንም ማስተናገድ ይከብዳል። ለዛ ነው ስልክ የማያነሱትና ለሚፍታህ እንግዲህ መልእክት ልከዋል ማለት ነው። ግን ለምን እናንተ ራሳችሁ ወጥታችሁ አጭር ቪዲዮ ቲክቶክ ላይ አብራችሁ ነው ያላችሁት አይደለም። እርግጠኛ ነኝ አብራችሁ ነው ያላችሁት። እኔ እንደዛ ነው የማስበው። እንግዲህ ማለቴ ያው ቅርብ ለቅርብም ቢሆን እኛ ደህና ነን። ውድ ቤተሰቦቻችን፣ የእኛ ውድ ቤተሰቦች ለእኛ የተጨነቃችሁ ስለኛ ያሰባችሁ እኛ በጣም ደህና ነን፣ እና አታስቡ ብላችሁ አብራችሁ ሆናችሁ ለምን ቪዲዮ ያለቀቃችሁልንም? እንደዚህ ብላችሁ ለወደፊቱም ነው የምነግራችሁ። የምር እግዚአብሔርን ነው ምላችሁ። በጣም ብዙ ስለ እናንተ የሚጨነቅ ሰው አለ፣ ስለ እናንተ ከልቡ የሚያስብ ሰው አለ። እና ያችን ቪዲዮ ደግሞ ፖስት አድርጋ አንተ እልም ብለ ስጠፋ እግዚም የማይባል ነገር የለም። በጣም አንድ ያሳቀኝን ነገር አለ። ምንድን ነው እሱ መሰላችሁ? ያየሁት ማለት ማታ ከፕሮግራሙ በኋላ ከቀለበቱ በኋላ ሀይሚ ጥላብ ወደ መኝታ ክፍላ ገብታ ነው ብለው የሰሩ ሰዎች አሉና፣ በጣም በጣም ነው ያሳቀኝ። በጣም ለማንኛውም የእኛ ጨረቃዎች፣ የእኛ ምርጣ ምርጦች፣ እግዚአብሔር ከእናንተ ጋር ይሁን። ሰላማችሁን ነው የምንፈልገው። ምንም አይነት ነገር ተከፍታችሁ እንድመጣ አንፈልግም። ግን እያየን ያለነው ነገር ደግሞ የሰላም አይመስልም። አይዶና አላቅም። ብሩኬ የሆነ ነገር ሲፈጠር ነው እንደዚ አይነት ነገሮችን ፖስት የሚያደርገው እና እኔ እንጃ። እግዚአብሔር ብቻ ክፉ ነገር አያሰማን ስለእናንተ ፍቅራችሁን ብቻ አያሳየን፣ መከፋታችሁን አያሳየን። እንግዲህ ዛሬም ሌላ ፖስት አድርጓል። ሰው አትጨነቅ፣ አትጨነቅ ይለኛል። ለምን ደግሞ አልጨነቀው? ምን ይዤ ነው የምጨነቀው? በነገራችን ላይ ማለት ነው ለዚች ምድር መጨነቅ አያስፈልግም። ምን ይዤ ማለት ያለብን ለላይኛው ቤት ነው። እውነት ይህን ምላችሁ ስንቶቻችንን የላይኛውን ስንቅ ያዘጋጀን፣ ስንቶቻችንን ለላይኛው ስንቅ ያለን የለንም። ድንገት ብንጠራ ካንቱ ነው፣ ድንገት ብንጠራ ዋጋ የለንም። እና ለላይኛው ቤታችንን እንጨነቅ እንጂ ለዚች ምድር ሞልታ ለማት ሞላ ምድር መጨነቅ አያስፈልግም። ብብዬ ደግሞ አንተን የሚያስጨነቀህ እንጃ። ይሄ ያን ያህል የሰው ልጅ ከላይ ስለሳቀ ከላይ ስለተደሰተ ወይም ደግሞ ባለው የገቢ መጠን ልክ ደስተኛ ይሆናል ማለት አይደለም። ብዙ ውስጣችን ብዙ የያዘው ነገር አለና፣ መብርሃን፣ ጭንቀትህም ታቅልልህ። የሚያስጨንቅህም ነገር ካለ ይሆንከውም ነገር ካለ መፍትሄ ከፈጣሪ ነው ከሰው ልጅ መፍትሄ የለምና አንዳንዴ ያው ሚዲያ ላይ ፖስት የምናደርግላቸው ነገሮች በጣም ይጨንቀናል። አደለ በጣም ቢሆነ በቃ እንትን ሲለን ቀለል ያለን እየመሰለን ነው ፖስት የምናደርጋቸው እና ወይ ውስጤን ይገልጽልኛል የሚል ነገር ነው ደግሞ ፖስት የሚደረገው እና አሁን ሼር ምናምን ቢሆን ሪፖስት ቢሆን ችግር የለውም ለምን እነዛን ሰዎች ለማገዝ ነው ይባላል ፖስት የሚደረግ ነገር ግን ብዙ ጊዜ ከመቶ ዘጠና ፐርሰንቱ የራሳችንን ስሜት እየገለጽ ነው። እና የተፈጠረውን እንግዲህ መድኃኔዓለም ነው የሚያውቀው፣ እነሱ ናቸው የሚያውቁት። እስካሁን ድረስ ምንም እንትን። ግን ፖስት የሚያደርጋቸው ነገሮች እንዳለ የሚያስጨንቁ ናቸው። እና እስኪ ጸሎት አድርጉ። ቅዱስ ሚካኤል እዬ የነገው ህዳር ሚካኤል ቀውጥ የዓመት በዓል ነው፣ ዓመታዊ በዓል ነው እንግዲህ እሱ ቸሮሬን ያሰማን፣ እሱ መልካም ነገርን ያሰማን። ስለቀሩ ችግር አጋጥሟቸዋል ማለት አይቻልም። ምክንያቱም አንዳንዴ ደክሟቸውም ለረፍትም ይሆናል የቀሩት። ያው ያየነው ነገር ያስጨንቃል። በእርግጥ ያስጨንቅም እያልኩ አይደለም፣ ግን ደግሞ ፈጣሪ ያውቃል። ለፈጣሪ ነው መስጠት ሁሉንም ነገር እንጂ እኛ ምን አቅም አለን? የምንወዳቸው ሰዎች የምትወዷቸው ካላችሁ ጸሎት አርጉ፣ ዱ አርጉ እና ፖስት ያደረገው ሀይ ምዬ፣ እኔ እንጃ፣ ደስተኛ ናት። እሱ አሁን ፖስት እዛ ጋር እየጠጣ ፖስት ያደረገው ነገር ቢኖ፣ እንትን እኔ ሁለት ልብ ነኝ፣ ገባችሁ? አንደኛ በቀደም ቪዲዮ ልብሱ ምኑ ራሱ ነው የበቀደሙ ነው፣ ገባችሁ? በቀደም ማታ እየጠጡ ምናምን ወይን እየጠጡ ነበር አደላ? በዛን ሰዓት የተቀረጸ ቪዲዮ ነው። ልብሱ አንድ አይነት ነው፣ ቤቱ አንድ አይነት ነው። እና ያቺ ፓርት እኮ ቆረጥ ተብላ ነው ፖስት የተደረገችው። እና ምንድን ነው የሚለው ዘፈኑ ይሁን የጸጸት አይነት ነገር ዘፈን ነው። አንቺን ያጣሁ ሁለታ አስከፈሽ ምን የማን እንደጉማ ሊንጓ ፈርቅ ነው ዘፈሪኝ ብዙም አያዘልኝም። እና አላቅም እንደዛ አደረገበት ምክንያቱም እንደው ባይታወቅም፣ ግን ያን ቀን እየጠጡ ያለው ቪዲዮ ነው። ወይኑ ብርጭቆ ራሱ ራሱ ነው እና አላ ለምን እንደዛ ያንን ፖስት በቃ ወይ ብሩኬ ደግሞ ያለ አይደለ ጭር ሲላሉ ድም አይነት ነገር ከሆነ እንግዲህ፣ እኛን ለማተራመሰኛን ለማፋጀት ፈልገህ ከሆነ እንግዲህ እኔ እንጃ እንደ ፈጣሪ ጠይቀሃል። ምክንያቱም ይሄ ሁሉ ሰው እያለቀሰ እያዘነ እየተከዘ ነው። አሁን ራሱ ማለት ነው፣ ምን ሆነው ነው እግዚአብሔርን ስራ መስራት አልቻልንም ብለዋል ልጆቹ። ምናልባት ይሄ የራሳቸው ችግር ሊሆን የራሳችን ችግር ሊሆን ይችላል። ግን ደግሞ ሰውን መውደድ ከባድ ነው እናንተን ስለምንወዳችሁ ነው። እስከ ጥግ ድረስ ማለት ነው። ብዙ የራሳችን ላይፍ የሚያሳስብ ነገር እያለ ግን አብዝተን የምንጨነቀው ደግሞ ስለ እናንተ ነው እና ያለ ምክንያት ከሆነ ያን ፎቶ ፖስት ያደረግከው ያንን ቪዲዮ ብሩኬ የምር ትወቅሳለህ፣ ያስወቅሳል ምክንያቱም